ሰላም ሰላም፣ ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩ በሰላም መጣችሁላለሁ። ዛሬ እንግዲህ ቆንጆ የሆነ አትክልት በሰርዲን እንሰራለን። አሁን አብረን እንስራ፣ ወደ ስራው እንግዲህ እንሄድ፣ ተከታተሉኝ። ጥሩ የሆነ ሰርዲን ነው የምንሰራው። እንግዲህ እንደምታዩት ቲማቲም፣ ጥቅል ጎመን፣ ቃሪያ፣ ካሮት ሎሚ፣ ሁሉን ነገር አስፈላጊውን ግብዓት አዘጋጅቻለሁ። እንደዚህ ከታትፌ አዘጋጅቸዋለሁ። ይኸው እንደምታዩት ቆንጆ አሳምሬ። አሁን ማዋሃድ ነው እንግዲህ። አሁን ጥቅል ጎመናችንን ብቻ ከትፍና ወደ መሰራራቱ እንሄዳለን። አሁን እንግዲህ እንደዚህ በደቃቅ አድርጌ እንደዚህ ጥቅል ጎመኑን ከተፍ ከተፍ አድርገዋለሁ። እንግዲህ እኛ ለሁለት ሰው ነው የሰራሁት እኔ። እናንተ ለሚበቃችሁ ያህል እንትኑን ፖርሽኑን በዛ ማድረግ ትችላላችሁ። ብትፈልጉ ደግሞ መቀነስ ትችላላችሁ ማለት ነው። እኔ እንግዲህ ለሁለታችን ስለሆነ፣ ለእኔና ለልጄ ቆንጆ አድርጌ እንደዚህ እሰራለሁ ማለት ነው። በጣም ትወዱታላችሁ። በዛ ላይ ደግሞ ሙሉ የሆነ ነገር ነው። ሁሉ ነገር ያለው የተመጣጠነ ነው። ብትፈልጉ በተለይ ስፖርት ለሚሰሩ ሰዎች እናበረታታለን። ምክንያቱም እኛም ስፖርት ስለጀመረም ማለት ነው። አሁን ዘይት አስገባው። መጀመሪያ ነጭ ሽንኩርቱን አርጌ ጠበስ ጠበስ አርገዋለሁ ማለት ነው። በጣም ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን ታዲያ እንዳይረሱ። አበረታቱን አብራችሁን በመሆን ማለት ነው። አሁን ቲማቲሙን ጨመርኩ። አሁን አብሬ እጠብሰዋለሁ። እንደዚህ እንግዲህ ያው አትክልት ስለሆነ ብዙ በጣም እንት ማለትም የለበትም። በጣም ሙክክ ማለትም የለበትም። ስለዚህ ለብ ለብ እያደረግን እናዋህዳቸዋለን ማለት ነው። አሁን ካሮት ነው የጨመርኩት በቁመቱ የ የፈቀፈጥኩትን ካሮት ጨመርኩ። ጥቅል ጎመን ጨመርኩን። በጣም ያምራል። ሲበሉትም በጣም ልዩ ነው። እንደገና ለሰውነትም ደግሞ በጣም አሪፍ ተስማሚ የሆነና ሙሉ የሆነ ነው ማለት ነው። አትክልት እንግዲህ ለጤና በጣም ጠቃሚ ነገር ነው። ሁሉም ሰው ከስጋ በላይ አትክልት ሁል ጊዜ ቢመገብ ጤናማ ይሆናል ብዬ ነው የማስበው። ና ነውም ስለዚህ በተለይ ደግሞ ደግሞ ከአሳ ጋር ደግሞ ሲሆን የበለጠ ሞር አሪፍ ያደርገዋል ሙሉ ያደረገዋል ማለት ነው። ሽንኩርቱን እንግዲህ ወደ ኋላ አስቀረሁት ማለት ነው፣ ችግር የለውም። ያው እንግዲህ አብሮ ይበስላል ማለት ነው። እንደዚህ ጠበስ እናደርገዋለን። እንደዚህ ጠበስ ጠበስ ጠበስ እናደርገውና ለአፍ እንዲመች ለሆድ እንዲመች እናደረገዋለን ማለት ነው። እና ግን በደንብ ስንጠብሰው ታዲያ በደንብ እሳት መቃጠል የለበትም ማለት ነው። መጠነኛ የሆነ መብሰል ነው የምናበስለው ቅል ጎመኑ ያው እሳት ይፈልጋል እንደገና ጣዕሙም እንዲወጣ። ሁለት ደግሞ ያው ሰርዲኑም ስላለ አብሮ እንዲሆን ስለፈለግኩ አብሬ ማዋሃድ ስለፈለግኩ በዚህ መንገድ እየሰራችሁ ተጠቀሙት። በጣም ምርጥና ጣፋጭ ነው፣ በእውነት ነው ምላችሁ። ትወዱታላችሁ በተለይ አንዳንድ ጊዜ ለወጥ ያለ ነገር ለመብላት ከተፈለገ እንደዚህ እያደረጋችሁ ብትሰሩት እንደ ምግብ አማራጭ ይሆናል እና ለመክሰስ ለእራት፣ ቀለል ያለ እራት እንደገና ደግሞ ምሳ ሰዓት ላይ፣ ለቁርስ ሰዓት ለሁሉም ሰዓት መሆን ይችላል። አሁን እንግዲህ ያስገባት ቁንደ በርበሬ ነው። ቁንደ በርበሬ እና ትንሽ ጨው እንደ አስፈላጊነቱ ጨምር ያለሁኝ ማለት ነው። እንግዲህ እናንተ ያላችሁን ቅመም መጠቀም ትችላላችሁ። ያጣፍጥልኛል ብላችሁ የምትሉትን ቅመም መጨመር ትችላላችሁ ማለት ነው። አሁን ሰርዲኑን እጨምራለሁ ማለት ነው። አሁን ቱና ነው፣ በቱና ነው እንግዲህ የሰራሁት። በጣም ነው የሚጣፍጠው፣ እውነት ነው ምነግራችሁ። ትወዱታላችሁ፣ ሞክሩት። በጣም ደስ ይላል፣ ልዩ ነው፣ በእውነት ነው የምላችሁ። የማዳም ቅመሞችም ቢሆን ለአንዳንድ ጊዜ በዚህ አይነት ስታይል ሰርታችሁ ለማዳማዎቻቸው ብታስደስቱ ለልጆቻቸውም ቢሆን እንደ ሰንዱችም እንብታረጉላቸው በጣም ደስ ይላል። በጣም አሪፍ ነው፣ ለቁርስና እንብትሰሩላቸው ወደሁት ይበሉታል ልጆችም ማለት ነው። ላይክ፣ ሰብስክራይብ እና የደውል ምልክቷን ታደ መጫን እንዳይረሱላለሁኝ። አበረታቱን ቪዲዮ ለብዙ ሰው እንዲደርስ እንግዲህ እንትበሉልን። አሁን የጨመርኩት ባለፈው የሰራሁት ቆጭቆጫ የቃሪያ ቆጭቆጫ ነበረኝ ቤት ውስጥ እሱን ነው ያደረኩት። ከላይ ደግሞ ቃሪያውን እንደዚህ ለመርክ አድርጌዋለሁ። እንግዲህ ደርሶልናል ማለት ነው አትክልታችን። አሁን እንደዚህ በአማረ ሁኔታ አቀርበዋለሁ ማለት ነው። በጣም ያምራል። ልዩ ላይን ብሉኝ ብሉኝ ነው የሚለው። በእውነት ነው ምላችሁ። በጣም ልዩ የሆነ በጣም ጣፋጭ በጣም ትወዱታላችሁ። ስሩና ሞክሩት። በጣም ደስ የሚል ሽታው፣ ምን ሁሉ ነገር በጣም ልዩ ነው። በእውነት ነው የምነግራችሁ በጣም ምርጥ የሆነ በእውነት ወደጃው ነው ነው የሚበላው። ስለዚህ የምወዱት በዚህ ላይ እንግዲህ ያው ስፖርት የሞከርን ነው እና በአሁን ሰዓት ጂም ገብተናል፣ እኔም እሱም እሱ እንኳን በፊትም ስፖርት ይሰራል፣ ግን አሁን እኔም ቢሆን የተመጣጠነ ምግብ ያስፈልገኛል። ስለዚህ ግዴታ እንደዚህ አይነት ነገሮችን ነው መብላት ያለብንና ያው አበረታቱን በደንብ በሁሉም ነገር ውጤት እንዲኖረኝና ሸንቀጥቀጥ እንድል ራሴ እንድጠብቅ እንግዲህ አበረታቱኝ። በሉ እንግዲህ ቻቻው፣ በሌላ ስራ እስከምንገናኝ ደህና ሆኑ። አመሰግናለሁ። ባይ ባይ